ሰላም ለእናንተ ይሁን። ዛሬም ጥቂት ደቂቃ የእግዚአብሔርን ቃል ከኔ ጋር እንካፈላለን። በመገለጡ የታየ ሰው በሚል ሀሳብ ጥቂት እንቆያለን። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ እንድትጀምሩ በጌታ ፍቅር ጠይቃችኋለሁ። የእግዚአብሔርን ቃል በሁለተኛ ጢሞቴዎስ ምዕራፍ አንድ ቁጥር ዘጠኝ ጀምሮ እንደዚህ ያነበዋለሁ። እያዳነን በቅዱስም አጠራር የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ሥራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን፣ አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። እርሱ ሞትን ሽሯልና እኔ ሰባኪና ሐዋርያ አሕዛብንም አስተማሪ እንድሆን በተሾምሁበት በወንጌል ሕይወትንና አለመጥፋትን ወደ ብርሃን አውጥቷል ይለናል። ክብር ለኢየሱስ ይሁን። በመገለጡ የታየ ሰው። እንግዲህ ሐዋርያ ጳውሎስ በዚህ ክፍል ያዳነን በቅዱስም አጠራር የጠራን እግዚአብሔር ነው ካለ በኋላ ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን ይለናል። አሁን የተቀበልነውን ጸጋ ሰው በክርስቶስ አምኖ የተቀበለውን ህይወትና ጸጋ እግዚአብሔር ከዘላለም ዘመናት በፊት የሰጠው ነው ይለናል። ስለዚህ እግዚአብሔር ከዘላለም ዘመናት በፊት ከፍጥረት በፊት ለሰዎች የሰጠው ህይወት፣ ለሰዎች የሰጠው ጸጋ፣ ለሰዎች የሰጠው ክብር አለ ነገር ግን ያ ክብር ምን እንደሆነ ምን እንደሚመስል ምን አይነት ህይወት ምን አይነት ምልልስ እንደሆነ አልታየም። ስለዚህ ያ ከዘላለም ዘመናት በፊት የተሰጠው ጸጋ ህይወትና ክብር አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል ይለናል። ስለዚህ በኢየሱስ ክርስቶስ ሰው ሆኖ መገለጥና በምድር ላይ መመላለስ የታየው ለሰው ልጆች ከዘላለም ዘመናት በፊት የተሰጠው ህይወትና ክብር ነው። ምክንያቱም ከዘላለም ዘመናት በፊት በክርስቶስ ተሰጠን ይለና፣ አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል ይለናል። ስለዚህ ቃል ስጋ ሆኖ አምላክ ሰው ሆኖ ሲመላለስ የታየው ክብር፣ የታየው ህይወት፣ የታየው ምልልስ፣ የታየው አኗኗር እግዚአብሔር አምላክ ከዘላለም ዘመናት በፊት ለሰዎች የሰጠው ነው። ምክንያቱም ያ ለሰዎች የሰጠው በክርስቶስ መገለጥ የታየ ነው። ስለዚህ ክርስቶስ ሰው ሆኖ ሲገለጥ፣ ምክንያቱም እርሱ ባደረጋቸው ድንቆችና ተአምራቶች ከእግዚአብሔር ዘንድ ሰው ሆኖ ተገልጧል ይለናል። ሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 22። የእስራኤል ሰዎች ሆይ ይህን ቃል ስሙ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች ለእናንተ የተገለጠ ሰው ነበር ይለናል ስለዚህ በእርሱ በኩል በተደረጉ ድንቆች ተአምራቶች ሁሉ ከእግዚአብሔር ዘንድ የተገለጠ ሰው ታይቷል ወገኖች፣ ያ ሰውነት፣ ያ አቋም፣ ያ ምልልስ እግዚአብሔር አምላክ ሰዎች እንዲመላለሱበት ሰዎች እንዲኖሩት ከዘላለም ዘመናት በፊት የወሰነው ነው። ስለዚህ ኢየሱስ ሰው ሆኖ ሲመላለስ የታየው የሰው ምልልስ ነበረ። አሮጌው ሰው በአዳም እንደሚብራራ አዲሱ ሰው ደግሞ በክርስቶስ ይብራራ ዘንድ እርሱ ሰው ሆኖ ተገልጧል። ስለዚህ ሐዋርያ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ ምድራዊ እንደሆነ ምድራዊያን የሆኑ እንዳሉ ሁሉ ሰማያዊ እንደሆነ ደግሞ ሰማያዊያን የሆኑ አሉ ይለናል። ስለዚህ በመገለጡ የታየው ሰው ክርስቶስ ነው። ወገኖች እርሱ የምንመስለው፣ የምንታይበት፣ የምንኖርበት ሰውነታችን ነው። ሰው መሆን በአዲስ ኪዳን በክርስቶስ ተብራርቷል። ክብር ለኢየሱስ ይሁን።